አንደኛ ጠንክሮ መስራት፣ ጠንክረህ ስራ እንጂ በእድል አትመን። እድል የመስቀል ውፍ ናት፣ ለሁሉም አትታደልም። ሁለተኛ ትዕግስት፣ ትዕግስት ይኑርህ። ትዕግስት ከሌለህ በምድር ላይ ምንም ነገር አይኖርህም፣ ምክንያቱም ትዕግስት የስኬት ቁልፍ ናት። የምትፈልገው ነገር የሚወስደውን ያህል ጊዜ ታገሰው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ፣ የእኔ ውድ ቤተሰቦች እንዴት ናችሁልኝ? እኔ ሁላችሁ ሁሌ ተናፍቁኝ አላችሁ። ውድ ቤተሰቦቼ ዱባይ ላይ የምትገኙ እነዚህን የመሳሰሉ ቱታዎችን ማዘዝ የምትፈልጉ ካላችሁ ዱባይ የትኛውን ቦታ አደርሳለሁ በዴሊቨሪ ማለት ነው። ችግር የለብኝም እና እዘዙ፣ እዘዙ። ቁጥሬ 0962234335 በዋትሳፕ ብቻ አደራችሁን፣ ኢሞ ላይ እንዳትደውሉብኝ። የስራ ስልክ ነው ያለችኝ፣ አንድ ስልክ ናት። ወይ ደግሞ አንድ ስልክ ወይ በሉኝ ማለት ነው። ምክንያቱም እስኪ ገፍተር ገፍተር አድርጉ። ማን ነው ባለ ሀብት እዚህ ከእኔ ከእኔ ከኦዲንሶች የቆያሁን ከሶስት ቲክታክ ከሁለት ቲዩብ ከአንድ ፌስቡክ ከአንድ ኢንስታግራም ተደምራችሁ እኮ ከሀምሳ ሺህ በላይ ኦዲንስ አለኝ። ከእናንተ ውስጥ አሁን አንድ ባለሀብት የሞባይል ሱቅ ያለው የለም ወይም ማስታወቂያ ልስራላችሁ እና አንድ ስልክ ውዬ በሉኝ። ተቸገርኩኝ እኮ አንድ ሳምሰንግ ብገዛት ይኸው ቁራሌ እንደዚህ ሆነ። ቁጭ እንዶ ሲፈልጋት ቻርጇ ባንዴ ይዘጋል። ሲፈልጋት ከፍታ ላይ ምንም። ግራ ተጋባሁላችሁ እኮ እኔ እህታችሁ ማለት ነው ውዶችዬ እና ለማንኛውም ወደ ጉዳይ ስገባ ዋትሳፕ ብቻ ኢሞሪ እንዳትደውሉ በጣም ብዙ ነገር ስለምሰራበት ስልኬ የምሰራቸው ነገሮች እንዲቋረጡብኝ ስለማልፈልግ ማለት ውድ ቤተሰቦች ትረዱኛላችሁ እና ሽፉንም ሽቲም ቅባቶችም አሉ ማለት ነው አበሻ ቀሚስም በትዕዛዝ ፎቶ አንስታችሁ በትዕዛዝ ይሄንን ካላችሁኝ በትዕዛዝ አመጣለሁ ማለት ነው ውዶችዬ እና ዛሬ ወደ መጣሁበት ጉዳይ ሊሂድ ማለት ነው እንግዲህ ዛሬ ለየት ባለ መልክ መጣሁ ደግሞ ከነሄሉ ወጣ ብዬ ወደ ዳኒሻ ዞር ያለው ዳንሻ ጽጌ ማለት ነው። እንግዲህ ማታቋጩ ይላችሁ ብዬ አስባሉ፣ የኔ ውድ ቤተሰቦች የሁሉም ቤት ሚክስ ስለሆናቸው ብሄረሰቦች ስለሆናቸው ማለት ነው። እነ ዳኒ እንግዲህ እንደ መስከረም እንደ ወፍ ብርሽ ጥርሽ የሚሉ ልጆች ናቸው። ያው ምክንያቱም ረጅም ግዚያቸውና ስራቸውን የሚያሳልፉት በማስታወቂያና በራሳቸው ንግድ አለም ላይ ስለሆኑ ዩቲዩብ ላይ ብዙም ትኩረት የላቸውም እየተናፈቁ የሚመጡ ልጆች ናቸው ማለት ነው። እናም እንግዲህ በትናንትናው ዕለት ጽጌሻ በድል ከተመለሰችበት ከውድድሯ መልስ ጽጌ በቻናሏ አንድ ቪዲዮ ለቃለች ማለት ነው። ሁለት መቶ ኪል ገባ ነው። በነገራችን ላይ ጽጌ ሸጄ ግን አካውንሽ የምር ስንት አካውንት እስካሁን ድረስ የሶስት መቶ ሹራስ ታስታውሳላችሁ። ከዳኒሽ ጋር በነበሩ ሰዓት መጀመሪያ ጊዜ የሚሰሩበት ብቻ አካውንት ከከፈቱ እነሱ ወደው ነው የሚሄድላቸው እና ለማንኛውም ውድ ቤተሰቦች እንግዲህ ወደ አካውንት ወሬ አልገባም። የኔ ነገር መዘበራረቅ መደባለቅ ምናምን ነው። ስራዬ እና ቻሉት ቻሉት ሚክስ እያደረጋችሁ ስሙት ማለት ነው። እና ለማንኛውም ለማለት የፈለግኩት ነገር ትናንትና በጽግሻ ቤት የተለቀቀ አንድ ቪዲዮ ነበረ። እሱም ኤፍሱን ዳኒ ቤት ውስጥ ባለበት ሰዓት ጽግሻ ልጠይቀው ምግብ ይዛለት መታ ነበረ። ዳኒም ማለት ነው ያው ታሟል ነበረ ሰሞኑን። እና ምግብ እየተጎራረሱ እየበሉ ኤፍሱን ተብየዋ ልክ እንደ ልዩ ማለት ነው ማን ነው እንትን ላይ ኦፍ ጥሩ ልኝ እነ ሄሉ ጋ ልዩ አለች፣ አይደለ? እሷ ማለት ናት። ይቻ አሁን እሷ ናት። ኦኬ ሳትጠራ የምትመጣ ሰዓት በሰው ህይወት ውስጥ አልቃ የገባች ሰው ናት። ይችም ሁለቱም ተመሳሳይ ነው፣ ህይወታቸው ማለት ነው። የዳኔና የጽጌም የሄሉም የሄሉም የያብም አንድ ነው። ለምሳሌ ሄሉና ያብ ይዋደዳሉ አይደለ? በመሀል ማን መጣች? ልዩ፣ ያለፈ ህይወቱ መጣች። እዚህም ደግሞ ዳኔና ጽጌ ይወደዳሉ፣ ያለፈ ታሪኩ መጣች። ኤፍሱም ማለት ነው። እና በትናንትናው እንግዲህ ከሰሞኑ እኔ ከዚህ በኋላ አልፈልግም ልጅ ማስወረዳለሁ ብላ፣ እሬ እንቧ ከንቱ ያዙ ይልቀቁኝ ብላ ተለያዩ። እንግዲህ ወንድ ልጅ ነው ታውቃላችሁ። ወንድ ልጅ ደግሞ ቆራጥ ነው፣ ችግር የለበትም። ብትፈልጊ ሰው ልጅ ብትፈል ብትፈልጊ ጠጪ የሚል አይነት ሰው ነው ታውቃላችሁ። እና ምስ ጸጥ ብላት ቁጭ ጸጥ ብላት በሚኖርበት ሰዓት ጽጌ ትናንትና መምጣት አይታ መቼም ይገናኛሉ በሚል ልቤ ይመለስ አርፌ ወደ ዳኔ ይሻል የሚመለስ ሌላ የሚያዋጣኝ ነገር የለም በሚል ልጅ እንደሌለ ነው የምነግራችሁ። ልክ እሷ ማሽታ ነው፣ ምክንያቱም ከጽጌ ጋ እንዲሆን ስለማፈልግ ነው። እኛ ደግሞ ዳኒን ቲክታክ ላይ በየቀኑ ላይ በገባን ቁጥር ገስ ዳኒ አስመርምራት፣ ትክክል አይደለም ውሸት ነው እያረገች ያለች ነገር እናንተ ለማለየት ነው ስንለው፣ ዳኒ ምን ጆሮ ዳባ ልበስ እንዳደረጉ አላውቅም። እሱ አጋ ልጅ አለኝ ብሎ ያስባል፣ ጽጌ ጋ ደግሞ እውነተኛ ፍቅር አለው ስለዚህ ተቸግሯል። ልጁ ደግሞ ለመወሰን ስለተቸገረ ምን አደረገ? በቃ ውለታችንንም መርጠዋል። ይሄ ደግሞ ስህተት ነው፣ አይሆንም። ስለዚህ ጽጌ ከህይወቱ ወጣች። እናም እንግዲህ ከዚህ በኋላ ልጅን ማስወርዳለ አንተን አልፈልግም ስትል ሰምታ ጽጌ ደግሞ ስለምትወደው መጎዳ ስለሌለበት ወደ እሱ ተመልሳ ስትመጣ ልጠይቀው ነው ኖርማል የመጣችው ነገር ግን ቼ በጠማማዋ ሴት ምን ትላለች? መድኃኒት አርገሽበት ሊሆን ይችላል፣ ምግቡ ላ ያለቻት ለዳኒ ጽጌ ያስባችሁታል? እንዴት ነው ጽጌ ለዳኒ ጨክና፣ እሱ መድኃኒት የምታጠጣው የምታበላው? በምን ታምር በምን ቢታሰብ። እንደውም ራስሽን ጠርጥሪ፣ ምክንያቱም አንቺ እነሱን ለማለየት በጣም ብዙ መንገድ እየሄድሽ ስለሆነ፣ እንደውም ራስሽን ፍሪ ማለት ነው። እና ምግቡንም እስከ ማጉረስ ደረሰች። በቃ ምግቡን ካልቀመስሽ በፍጹም ሊሆን አይችልም ብላ አመናጭቃት፣ ጽጌሻም ታዛዥ ስለሆነች ኦኬ አምጭ ብላ ጎረሰችላት። በመጨረሻም እብድ እብድ ብላ ሄደች። ያው ሁለቱም ሄዱ ማለት ነው። ምክንያቱም ዳኒ መወሰን አልቻለም። ሁለት ሰው ይዞ መሄድ ደግሞ አይቻልም። በፍጹም ወይ ፍቅርን ወይ ልጅህ ምረት ሲባል ሁለቱንም ነው አለ። እኛም ይሄ አንተ ልጅ እያበድክ ነው፣ ይሄ ውሳኔ ትክክል አደለም፣ አስተካከል አልነው አልነው አልነው በቲክቶክ አልነው። በነገራችን ላይ ማለት ነው ዳኒና ጽጌ ደስ የሚሏችሁ ነገር ሰው አይንቁም እንደ ሌሎች ዩትበሮች ትናንሽ ዩትበር ነው ትናንሽ ቲክቶከር ነው ምናምን። ፒስ ከገጫቸኋቸው፣ በጣም በጣም ፒስ የሆነ ብታድጉ የሚፈልጉ አይነት ልጆች ናቸው። እውነቱን ስነግራችሁ ማለት በተለይ ጽጌሻ ፈታ ነው። በቃ ችግር የለባትም። እኔ አሁን በውስጥ አውራታለሁ፣ አንዳንድ ነገሮች ያማክራታለሁ ምናምን በቃ የምር እንደ እህት ነው የምታማክረኝ የምትነግረኝ ምናምን። በጣም ጎበዝ ናት። ትህትና ነው መልሷ። እንደ ፌመስ አሁን ፌመስ ናት። አንዳንዱ ሰው አሁን የእሱን ፎቶ አዝሎ ይዞረ የሚያሽቃብጥለትን ምናምን መርጦ ነው ኢቨን ገስት እንኳን ሲያስገባ አይደለ። እሷ እንደዚያ ጽጌ ድሮ አታስገባም ገስት። እኔ ብቻ በባለፈው ገብቼ ነበረ። ከዚ ውጪ ቁጭ ላል የምታወራ ያ እኩልነት በቃ ይሻላል። ካስገባችሁ ሳትመርጡ ማስገባት ወይ ደግሞ መተው። አሁን አንዳንድ አላችሁ ናድዱ እንትን ትሰጣላችሁ። ይሄ ምንድነው የሚባለው? ሞዴሬተር ትሰጡና የፈለጋቸው እንዲያወርዱ የፈለጋቸው ያ ደግሞ ትክክል አይደለም፣ ፌር አይደለም። እናንተን የሚያደንቅ ሰው ግዴታ ፎቶችን አዝሎ ብቻ መሆን የለበትም። እና አንዳንድ ማያቸው ነገሮች ስላሉ አስተካክሉ። በቃ ፌመቶች፣ ገስት ጌም እንትን ከሰጣችሁ፣ ሞዴሬተር ከሰጣችሁ ማውጣት ማውረድ እንዳይችል አድርጉት። መሆን የለበትም በቃ አንገብጋቢ ነገር ሲኖር ብቻ እንዲቆጣጠርላችሁ ብቻ ነው፣ ሞር ተመስ ያለባችሁ እንጂ በቤታችሁ ማዘዝ ያለባችሁ እራሳችሁ ነው። ናቸው ዳኒ ጋ አሁን ፈታ ነው። በቃ ፎቶ አረጋችሁ አላረጋችሁ ሀሳብ የሚሰጠው ሰው ካለ ያስገባል፣ ሀሳብ ይቀበላል። በቃ እና አይዲያም ይወስዳሉ። በጣም ስማርት ጽጌና ዳኒ ማለት ስማርት ጭንቅላት ያላቸው ናቸው፣ ስማርት ማለት ነው። ዳኒ አሁን ይከፍታል ገዝቱን ጌም መጫወት ባለበሳት ጌም ይጫወታል። ኮኦርዲኔንሱ ሀሳብ መውሰድ ካለበት ሀሳብ ይወስዳል። በማግስቱ ቪዲዮ ና ትመጣለች በቃ አምበሳ፣ ጀግና የስራ ሰው ይሄ ነው እና ለማንኛውም ወደ ገደለው ውስጥ ገባላችሁ እንግዲህ። ይቺ ማትረባ ልጅ ያረገዝኩት ከአንተ ነው ብላ ድርቅናዋ ሳያንስ እንደገና ምን ልታረግ ሞከረች? መርዝ ታበያዋለሽ ብላ ምግቡን አቀመሰቻት ማለት ነው። ጽጌ ከዚህ በኋላ አንተ ምትለወጥ አይነት ሰው አይደለም ስለዚህ እኔ ምንህም ሊቀየር አይችልም ብላ ጽጌ ሻም ተናዳ ትታ ሄደች ማለት ነው። ከሁለት ያጣ አልሆነም? ይሄ ልጅ አሁን ከሁለት ያጣ ሆነ። ምንድን ነው የሚሻለው ታዲያ? ጉድ ኪሳራ ነው፣ በእውነት ኪሳራ ነው። ዳኒ በቃ ኮሜንት አንድ ኮሜንት አይኔ ላይ ገባ ይሄ ነገር ፊልም ነው እንደ ይላል። ወይኔኔና ኮሜንት እኮ በጣም ነው የምንዋደደው፣ የምር ነው የምንዋደደው። አነስ ታስጠል ውጭ ከህይወታቸው እርጉዝ ነኝ የምትለው አውቃ ነው። አረ ከነጽ ህይወት ውጪ ለእንዴት ትውጣ? ዳኒ እየተሸጠለጠ እንዴት ትውጣ? የምር ዳኒ ሸኮን አሁን ነገር እያጠፋ ያለው ቆራጥ ያለ ነገር ቢወስን እኮ ማስመርመር መብት እኮ አለው። እሱ ግን እሷ ይሄንን እንትን አትልም እንዴ? አታዩም እንዴ? ማነው ትናንትና እያበ- አንድ ቀን ሳያድር እንኳን እንደው ቀዘን እንደያዘው ተሯሩጦ ሄዶ ሲያስመረምር ይሉ መንታ መንታውን ሌሊቱን ማለት ነው። እስከምተኛ ድረስ እዚህ ሲለኝ ከት እንደ ጅል ስስቅ ነበር ያመሸሁት ትናንትና። ማንም ፊታቸው ፈታ ያደርጋል። እና ለማንኛውም ጽግሻዬ በዚ አትታማም። ኦኬ አትታማም፣ በዚህ አትታማም። ሴትዮ ገለቴ ከአጠገባቸው ዞር፣ ህይወታቸውን ይኑሩበት። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ባድርጉ። በጣም ነው የምወዳችሁ። ጽጌሻዬ ወደፊት ምንም እንዳትፈሪ፣ አንቺ ጠንካራና ጀግና ሴት ነሽ። ነገም ሌላ ቀን ነው። የተሻለ ነገር ከአንቺ እንጠብቃለን። ትኩረትና ትኩረት ማድረግ ያለብሽ ስራሽ ላይ ብቻ ነው። ወዳችኋለሁ። ባይ ባይ።